አሰላሙ ዓለይኩም ወረህመቱላሂ ወበረካቱህ። እና የተከበራችሁ ወደ ሀገራዊ ልጆች እንዴት ናቸው? ሰላም ናቸው ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ ጋር? እንግዲህ አላህ ሀገራችን ሰላም ያድርግልን እኛንም በያለንበት አላህ ይጠብቀን። ፈራሀቱ ግን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር አድርጉ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ነገር በጣም ከበድ ይላል። አንዳንድ ጊዜ እኛ የተሰደድንበትን አላማ እንረሳለን። ወይም በምን ፌመስ ሆነን ታዋቂ እንሆን ብለን እራሳችንን ከባድ አደጋ ላይ እንጥላል ማለት ነው። እንግዲህ አንዲት እህታችን እንደኛው ተሰዳ ህይወቷን ለመቀየር መታለች። እንደኛው በሰው ቤት ነው የምትሰራው። ይህች እህታችን እንግዲህ በማዋቅ ሆን በማባት ሳታቅ ሆን የሳውድ መንግስት ፎቶን በማቀናበር ከእሷ ጋር አድርጋ በሶሻል ሚዲያ ላይ ለቃለች። እንግዲህ ይህ ቪዲዮ የሳውዲ ዜጎች በማየት አብዛኛው እህቶቻችን ላይ አሁን ላይ ቁጣ ቀስቅሰዋል ማለት ነው። በየቤቱ አሁን ይህን ቪዲዮን ያዩ የእናንተ ሀገር ናት፣ የእናንተ ዜጋ ናት እያሉ ቁጣ እያነሱ ነው እና እስኪ እባካችሁ እህቶች የወጣንበትን አላማ እናት አባት፣ እህት ወንድም፣ ሀገራችንን ደስ የሚለውን አየር ትተን በሰው ቤት የምንቃጠለው ህይወታችንን ለመቀየር ህይወትን ለማሸነፍ አላማችንን ከግብ ለማድረስ ነው። እንደዚህ እንኳ ተሳቀን እየሰራን እያያችሁት ነው። እድሜያችን ጋር እየተጋፈጥን ያለ ነው። አልሞላልን እያለ እስከ ሀያ አመት እስከ ሀያ አምስት አመት የሰው ሰራተኛ ሆነን እየኖርን ነው ማለት ነው። ና አንዳንድ ጊዜ ግንዛቤ ማድረግ ያለብን ይሄ ለእኛ ይጎዳናል ወይ፣ ይሄ ለእኛ ይጠቅመናል ወይ ብለን እዛ ላይ ትኩረት ማድረግ አለብን። አይ ታዋቂ እንዲሆን ፌመስ እንዲሆን ብለን የምንሰራው ነገር እንኳን አይደለም። ታዋቂ ሊያደርገን ፌመስ ሊያደርገን እስከኛ ህይወታችን እስከ ማጥፋት ይደርሳል። አሁን ይች ልዩ የሰራችው ቪዲዮ በጣም ከባድ ነው ምክንያቱም ይህቺ ልጅ ይህን ቪዲዮ ሰራች። እሷም ልትያዝ ነው። እሷም እርምጃ ይወሰድባታል። እንግዲህ የህጉ ቅጣት ምን እንደሆነ አይታወቅም። ዝሮ እንደ ጥፋቷ ያው ቅጣቷን ታገኛለች ማለት ነው። እዚህ ሀገር ደግሞ ወንጀል ሰርቶ እንደዚህ የሆነ ነገር ሰርቶ ማምለጥ የትም ማምለጥ አይቻልም። እና እሷ እሺ በሰራችው ስራ ነው። ግን ስንት ሚስኪን አለ፣ ስንት ቤተሰቡን የሚያስተዳድር አለ፣ ስንት እህት ወንድሙን የሚያሳድግ አለ። በእሷ ምክንያት ደግሞ አሁን የስንት ሰው ርዚቅ ነው የሚቆረጠው? ስንቱ ነው ከቤቱ አሁን እኛን ልክ እንደ ባለጌ እያዩ የሚያስወጡን? ይችል የሰራችው ነገር ከባድ ነው። ከመንግስት ጋር እየተሳሳመች ነው ፎቶ የለቀቀችው። ኢዲትም አድርጋ ቢሆንም አይደረግም። በኛ ሀገር መንግስት እየቀለድን እንደገና ባለንበት ሀገር ህግ ወጥነን ባለንበት ሀገር መንግስት መቀለድ ላአይቻልም። ምክንያቱም ህጉን ማጥናት አለብን። ማወቅ አለብን። የምንኖርበትን ሀገር ህጉን አውቀን መኖር አለብን። ምክንያቱም እኛ ያመጣነው ጣጣ ለሌሎችን መትረፍ የለበትም እኛ የመጣ ነው ሌሎችን እርዚቃቸውን መቁረጥ የለበትምና ጥንቃቄ ማድረግ አለብን። ውድ እህቶች ሌላው እንደገና በኢቃማ በኩል ነው። አሁን ላይ ብዙ እህቶቻችን ኢቃማ እየተሸወዱ ነው ያሉት። ፎርጅድ የሆነ ኢቃማ እየተሰጡ ነው ያሉት። አሁን ስድስት ነው ሰባት ልጆች ተበልተዋል ማለት ነው እና እባካችሁ ከፊል ስትመርጡም ሆነ ኢቃማ ስታሰሩ ጥንቃቄ አድርጉ እንኳን አይደለም ይቅርታ ጉንፋን ስለያዘኝ ነው እንኳን አይደለም አስራ አምስት ሺ ሀያ ሺ ተከፍሎ ኢቃማ ወጥቶ አይደለም በአሁኑ ሰዓት አንድ ሺ ብር ይከብዳል ስራ ጠፍቷል እንደምታወቱኛ ደክሞ ና አልበሰው ቤት ብዙ መንህን ብር የምናመጣው እና ብራችን ዝም ብለን ኢቃማ ተገኘ ብለን መወርወር መጣል የለብንም። ባይሰራ ስፒከር ጥንቃቄ ማድረግ አለባችሁ። እንደገና ደግሞ ዝም ብላችሁ ለማታውቁት ሰው መስጠት የለባችሁም። መጀመሪያ አጣርታችሁ እንዴት እንደሚሰራ ያሰሩትን ሰዎች ትክክለኛ ኢቃማ ያሰሩትን ሰዎች በደንብ አጣርታችሁ ቃማችሁን መሰራት አለባችሁ ማሰራት ከፈለጋችሁ። ያለበለዚያ ደግሞ አንዳንድ ጊዜ ብዙ ልጆች በሚሰሩበት ስር ያሰሩና ኢጃዛም ሁሉም ነገር እስቲፋቅ ጨርሰው ካሰሩ በኋላ ምንድን ነው የሚያደርጓቸው? ኢጃዛ ስትሄዱም እስቲፋቃቸውን የሚያበላሹ ሰዎች፣ የሚያፈርሱ ሰዎች አሉ። ከእነሱም ደግሞ ጥንቃቄ ማድረግ አለባቸው። አሁን ሶስት ልጆች አራት ልጆች ቲክቶክ ላይ ቪዲዮ ሰርተው ለቀዋል። ኢጃዛ አትሄጅም አሉ ቃላቸውን አፈረሱ። ብር እንደገና በሺ አምስት ከተስማሙ በኋላ በሺ ሁለት የሚያደርጉባቸው አሉ። ምክንያቱም ሕጋችሁ ሺ ሁለት ነው የሚለው፣ በህጉ ነው የምንሄደው የሚያሉ ቃላቸውን የሚያፈርሱ በጣም ብዙ አሉ እና ጥንቃቄ አድርጉ፣ ራሳችሁን ጠብቁ። በያለንበት ራሳችን መጠበቅ አለብን። ከመጥፎ ነገር መቆጠብ አለብን። መልካም ነገርን እንጂ መከተል ያለብን መጥፎ ነገርን መከተል የለብንም። ምክንያቱም እኛንም ይጎዳል፣ የእኛንም የራሳችንም ሰው እንጎዳለን ማለት ነው እና ለስራ ነው የመጣነው። ጸጥ ረጭ ብለን ስራችንን ሰርተን አላህ ሀገራችንን ሰላም ያድርግልን ወደ ሀገራችን መሄድ ነው የሚያስፈልገው እንጂ ዝም ብለን አሳሱን ገሰሱን በቃ የሚጠቅመውንም የማይጠቅመውንም ሳንለይ ዝም ብለን የሚጎዳነንም የማይጎዳንንም እያደረግን ዝብርቅ ያለ ህይወት ላይ መኖር የለብን። ቢያንስ የሚጎዳንን ነገር ለይተን ማወቅ አለብን ማለት ነው። ውድ ተመልካች ች እንግዲህ ጉንፋን ሳል ይዞኛል፣ ይቅርታ ሊያስወራኝ አልቻለም እና በይቃማ በኩል እና ያው እንግዲህ በልጅቱ በኩል ያለው ነገር ይሄ ነው። አሁን ላይ ያው በየቤቱ እነዚህ ቪዲዮን ያዩት እየተቆጡ ነው። ብዙ ልጆች አሁን ላይ ኮሜንት ላይ እየተረዳሁት ብዙ ልጆች አሰሪዎቻቸው ቪዲዮን ነው አይተው እንዴት ተቀየሟቸውና እንዴት ተቆጡ፣ ኮሜንት ላይ እየተናገሩ ነው ማለት ነው። አሁን ላይ ቪዲዮ ከተለቀቁ ላይ ሳነብ እና በያላችሁበት እንግዲህ ትዕግስት አድርጋችሁ ያው ያልፋል፣ አንድ ሰሞን ነው አናፍሰው አናፍሰው ዝም የሚሉት ከዛ በኋላ ያልፍላቸዋልና፣ ጥንቃቄ አድርጉ በያላችሁበት። አላ ይጠብቃችሁ፣ አላህ ይጠብቀንን።